ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምንሰነበታችሁ። ባለፈው በአዲስ ርዕሰ ጉዳይ ተገናኝተን የተመማር ነው ሲሆን ዛሬ ደግሞ እንደተለመደው በሌላ ርዕሰ ጉዳይ ተመልሻለሁ። የዛሬው ርዕሰ ጉዳያችን ምን ይመስላል የሚለውን አንድ በአንድ እናያለን ማለት ነው። ወደ ዛሬው ርዕሰ ጉዳያችን ከማለፋችን በፊት ለቻናላችን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰው፣ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ቀጥታ ወደ ርዕሰ ጉዳይ ዜና የተከበራችሁ የቻናላችን ቤተሰቦች ወደ ዛሬው እርሰ ጉዳያችን ተመልሻለሁ። የዛሬው እርሰ ጉዳያችን ቪዲዮ ኤዲቲንግ ይሆናል ማለት ነው። በማንኛውም ስልክ ወይም ደግሞ በማንኛውም ኮምፒውተራችን በቀላሉ ቪዲዮ ኤዲት የምናደርግበትን ምርጥና ቆንጆ አፕሊኬሽን ይዤላችሁ መጥቻለሁ። ይህንን አፕሊኬሽን ከመጀመሪያው እስከ መጨረሻው ዋና ዋና የምንላቸውን ነገሮች አሳያችኋለሁ ማለት ነው። ቀጥታ ወደ ስልካችን ወይም ደግሞ ወደ ኮምፒውተራችን እንሄዳለን ማለት ነው። አፕሊኬሽኑ ይህንን ይመስላል። ከስቱ እንደሚያመለክተው ቀጥታ አፕሊኬሽኑን ክሊክ እንዳደረግነ በዚህ መንገድ ይከፍትልናል ማለት ነው። የአፕሊኬሽኑ ዳሽቦርድ ይህንን ይመስላል ማለት ነው። ቀጥታ አፕሊኬሽኑን እንደነካችሁት በዚህ መንገድ ያመጣላችኋል። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ ያዘጋጀነውን ቪዲዮ ወይም ደግሞ ኢዲት የምናደርገውን ቪዲዮ ምን እናደርጋለን ማለት ነው። የፕላስ ምልክቷን አቅጣጫው ወይም ደግሞ ቀስቱ የሚያመለክተንን አንዴ ክሊክ እናደርጋለን ማለት ነው። ይህንን ክሊክ እንዳደረግነ ቀጥታ ወደ ውስጥ ያስገባናል ማለት ነው። በዚህ መንገድ ያመጣልናል። በዚህ መንገድ እንዳመጣለን ኒው ፕሮጀክት የሚለውን ወይም ደግሞ የመቀስ ምልክት ያለበትን ወይም አቅጣጫው የሚያመለክተንን አንዴ ክሊክ እናደርጋለን። ክሊክ እንዳደረግነ በቀጥታ በዚህ መንገድ ያመጣልናል ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ በቀጥታ በዚህ መንገድ እንዳመጣላችሁ ምን ማድረግ እንደሚጠበቅብን አንድ በንድ ተከታተሉ። ከታች እንደምትመለከቱት ሴቭ የሚለውን ወይም አቅጣጫው የሚያመለክተንን አንዴ ክሊክ እናደርጋለን። ይህንን አንዴ ክሊክ እንዳደረግነ በቀጥታ ወደ ፋይል ማናጀራችን ወይም ደግሞ ወደ ጋለሪያችን ያስገባናል። ሶ ወደ ፋይል ማናጀሬ ወይም ደግሞ ወደ ጋለሪ ካስገባልኝ ያዘጋጀሁትን ቪዲዮ ወይም ደግሞ ያዘጋጀሁትን ሪከርድ ሴሌክት አደርግበታለሁ። ያዘጋጀሁትን ቪዲዮ ወይም ደግሞ ሪከርድ ሴሌክት ካደረግሁ በኋላ ቀስቱ እንደሚያመለክተው ይህንን ይመስላል። ኔክስት እለዋለሁ። ኔክስት እንዳልሁት በቀጥታ ወደ ዋናው ማለት ነው ኢዲት ወደማደርግበት ዳሽቦርድ ይወስደኛል። ወደ ዋናው አፕሊኬሽን ወይም ደግሞ ወደ ዋናው ሶፍትዌር ወስደኛል። ስለዚህ እያንዳንዱን ኤዲት ማድረግ የሚጠበቅብኝ እዚህ ቦታ ላይ ይሆናል ማለት ነው። ከታች የምትመለከቷቸው እያንዳንዱ ቱልባሮች አሉ፣ እጅግ በጣም በርካታ ቱልባሮች አሉ። እነዚህን ቱልባሮች እንዳስፈላጊነቱ መጠቀም ባለብን መንገድ እንጠቀማለን ማለት ነው። ክቡራን የቻናላችን ቤተሰቦች እንግዲህ ከታች ቀስቱ እንደሚያመለክተን ክሮፕ ብለዋለሁ። ክሮፕ እንዳልኩትኝ በዚህ መንገድ ያመጣልኛል። እጅግ በርካታ አስፔክት ሬሾዎች አሉ። አስፔክት ሬሾዎችን ወይም ደግሞ የቪዲዮዎችን ሳይዝ እዚህ ላይ የምንወስን ይሆናል ማለት ነው። እንግዲህ ለዩቲብ ነው ለቲክታክ ነው ለኢንስታግራም ነው ወይስ ለየትኛው ሶሻል ሚዲያ ነው የሚለውን መለየት ይኖርብናል። ያዘጋጀነውን ወይም ደግሞ ሪከርድ ያደረግነውን ቪዲዮ እዚህ ላይ መወሰን ያስፈልጋል ማለት ነው። ለምሳሌ እኔ ለዩቲብ ስለሆነ 16 በ9 አስፔክት ሬሾውን እመርጥለታለሁ ማለት ነው። ሌሎቻችሁም እንዲሁ ለኢንስታግራም ወይም ለቲክታክ ወይም ደግሞ ለሌሎች ሶሻል ሚዲያ ከሆነ እዚህ ላይ እያንዳንዱን አስፔክት ሬሽን መሰረት አድርጋችሁ መምረጥ ይኖርባችኋል። ስለዚህ ለዩቲብ ስለሆነ ቀጥታ የዩቲብን ሴሌክት አድርጌለታለሁ። ከዛ ራይት የሚለውን ክሊክ አድርጌ በዚህ መንገድ ያመጣልኛል። ምክንያቱም ሙሉ ስክሪን በማንኛውም ኮምፒውተር ወይም ደግሞ በስልክ እንዲያሳይ ማለት ነው። ከዛም ቀስቱ እንደሚያሳየው ኤፍኤክስ የሚል አለ። እዚህ ላይ ኤፍኤክስ ማለት ለምሳሌ የቪዲዮ አኒሜሽን ሴሌክት የምናደርግበት ይሆናል ማለት ነው። እጅግ በርካታ አኒሜሽን ስታይሎች አሉ። ከነዚህ አኒሜሽን ስታይሎች ሴሌክት እናደርግለትና የምንፈልገውን ከመረጥነ በኋላ ቪዲዮችን አኒሜሽን የራይት ምልክቷን ክሊክ አድርገን ወደ ቀጣይ ፓርት እናልፋለን። ከዛም በመቀጠል እንግዲህ ቪዲዮችን አላስፈላጊ ሪከርድ የሆኑ ወይም ደግሞ ቪዲዮዎች ካሉ ይህን ቨርቲካል ላይኑን በቀጥታ በመጠቀም ቨርቲካል ላይኑን ላይ በማድረግ ከት የሚለውን ክሊክ እናደርጋለን። ከት ሚለውን ክሊክ እንዳደረግነ ከዛም በኋላ ሊቆርጥልን የቆረጠልን ፓርት ማለት ነው፣ ድሌት እናደርገዋለን። ልክ ቪዲዮን ክሊክ እንዳደረጋችሁት፣ በዚህ መንገድ ሴሌክት በቢጫ ከለር ሴሌክት ያደርግላችኋል። ሶ የማትፈልጉት ከሆነ እሱን ከት ታደርጉና ድሌት ብዙታላችሁ ማለት ነው። በዛ መንገድ እያንዳንዱን ቪዲዮ የማይፈለገውን ቪዲዮም ሊሆን ይችላል፣ ሳውንድም ሊሆን ይችላል። የማትፈልጉትን ሴሌክት በማድረግ የማትፈልጉት ፓርት ላይ ቀጥታ ድሌት የሚለው ኦፕሽን ይመጣላቸዋል። ድሌት ስትሉት በቀጥታ ያጠፋላችኋል ማለት ነው። ነገር ግን ደግሞ ተሰስታችሁ ድሌት ብታደርጉት ሪዶና አንዶ ከላይ እንደምትመለከቱት መመለስ ትችላላችሁ ማለት ነው። አንዶ ብላችሁ መመለስ ትችላላችሁ። እንዲሁም ደግሞ ድሌት ያደረጋችሁትን ከመለሰባችሁ ሪዶ ትሉና ታጠፉታላችሁ ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንግዲህ ከዚህም በመቀጠል ደግሞ በቀጥታ ቪዲዮውን አንዴ ክሊክ እንዳደረጋችሁት ከላይ እጅግ በርካታ ቱልባሮችን ያመጣልናል ማለት ነው። ክሊክ ስታደርጉት ማለት ነው፣ የምትፈልጉት ቪዲዮ ላይ ክሊክ እንዳደረጋችሁት በዚህ መንገድ በቢጫ ከለር ባክግራውንድ ማለት ነው፣ በዚህ መንገድ ያመጣልናል። ሪፕሌስ አለ፣ ፍሬምሬት አለ፣ እንዲሁም ላክ አለ፣ ዲሊት ዱፕሊኬት የሚሉ በርካታ ቱልባሮችን ያመጣልናል ማለት ነው። እነዚህን ቱልባሮች እንደ አስፈላጊነቱ ትጠቀማላችሁ ማለት ነው። እንዲሁም ከታች ያሉትን ቱልባሮችም መጠቀም ትችላላችሁ። እንደ ኦፕሽን ነው ያመጣላችሁ እነዚህን ስለዚህ የምትፈልጉትን ዱፕሊኬት ማድረግ ትችላላችሁ። ለምሳሌ የማትፈልጉት ቪዲዮ ካለ ሪፕሌስ ትሉታላችሁ። ሪፕሌስ እንዳላችሁት ወደ ፋይል ማናጀር ያስገባችኋል የምትፈልጉትን ቪዲዮ ታመጡና ሪፕሌስ ታደረጉለታላችሁ ማለት ነው። ከዛም በመቀጠል ከታች እንደምትመለከቱት ስፒድ የሚል አለ። ስፒድ ሚለውን እንደነካችሁት በዚህ መንገድ ያመጣልናል። ስለዚህ ስፒዱን እዚህ ላይ መመጠንና መወሰን ትችላላችሁ። ስፒዱን ከወሰናችሁና ከመጠናችሁ በኋላ ቀጥሎ ደግሞ ቮሊዩም የሚል አለ። ቮሊዩም የሚለውን ክሊክ እንዳደርጋችሁ በዚህ መንገድ ያመጣላችኋል ስለዚህ የቪዲዮን ቮሊዩም ማለት ነው። ይህንን አሁን ያለበትን የቪዲዮ ቮሊዩም የማትፈልጉት ከሆነ ዜሮ ታደርጉና ሳውንድ ሪከርድ በማድረግ ወይም ደግሞ ሪከርድ ያደርጋችሁት ሳውንድ የብቻውን ካለ እሱንን አርት ታደርጉታላችሁ ማለት ነው። ከዛም በመቀጠል ባክግራውንድ የሚለውን ክሊክ እንዳደረጋችሁት በዚህ መንገድ ያመጣላችኋል። የቪዲዮውን ባክግራውንድ በዚህ መንገድ መቀያየርና መለወጥ ትችላላችሁ ማለት ነው። የተለያዩ በርካታ ከለሮች አሉ። ይህንን ከለር የባክግራውንድ ከለር ሴሌክት በማድረግ ባክግራውንዳችሁን ማስተካከል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንግዲህ እዚህ ቪዲዮ ኤዲቲንግ ላይ እጅግ በጣም አስፈላጊ የምንላቸውን ነገሮች አሁንም እናያለን። ከእነዚህም መካከል ሚረርና ፊሊፕስ ነው። ሚረር ለምሳሌ በግራ የነበረውን አቅጣጫውን ወደ ቀኝ ይቀይራል። ፊሊፕስ በተመሳሳይ ወደ ላይ ወደ ታች በማድረግ ብራይት ላይቱን ይቀይርላቸዋል ወይም ደግሞ ይቀንስላቸዋል ወይም ደግሞ ከለሩን ይቀይረዋል ማለት ነው። ይህንን በማድረግ እዚህ ላይ ቪዲዮዋችሁን ኢዲት በማድረግ መጠቀም ትችላላችሁ። ከዛም በመቀጠል ማግኒፋየር የሚል አለ። ማግኒፋየር የሚለውን ክሊክ በማድረግ የማትፈልጉትን ሄድን ማድረግ ትችላላችሁ። የምትፈልጉትን ደግሞ በቀጥታ የብቻውን ማውጣትና መለየት ትችላላችሁ ማለት ነው። በዚህ መንገድ ያሳየናል። ኦፕሽኖች አሉ፣ አምስት ኦፕሽኖች አሉ። እነዚህን አምስት ኦፕሽኖች መሰረት አድርጋችሁ መጠቀም ትችላላችሁ። ከዚህም በመቀጠል እነዚህን አቅጣጫው የሚያመለክተንን ቶልባሮች እንዳስፈላጊነታቸው እንጠቀማለን። ኦዲዮ አለ፣ ቴክስት አለ። ለምሳሌ ቴክስት የሚለውን እናያለን። ቴክስት የሚለውን ክሊክ እንዳደረጋችሁ በቀጥታ በዚህ መንገድ ያመጣላችኋል። ስለዚህ የምትፈልጉትን ቴክስት ስታይል ከመረጣችሁ በኋላ የምትፈልጉትን ጽሁፍ ትጽፋላችሁ ማለት ነው። ቪዲዮችሁ ላይ አብሮ የሚሄድ ጽሁፍ፣ ያዘጋጃችሁትን ወይም ደግሞ የመረጣችሁትን ጽሁፍ ትጽፋላችሁ። በመጀመሪያ ግን ያው ቴክስት ስታይሉን መምረጥ ይኖርባችኋል። ለምሳሌ እኔ ቴክስት ስታይሉን መርጫለሁ። የምፈልገውን ጽሁፍ እጽፋለሁ። የተወደዳችሁና የተከበራችሁ ክቡራን የቻናላችን ቤተሰቦች፣ የምፈልገውን ጽሁፍ አስቀምጫለሁ ማለት ነው። የምፈልገውን ጽሁፍ ከጻፉ በኋላ የምፈልግበት ቦታ ላይ አስቀምጠዋለሁ። ከታችም ተጨማሪ ጽሁፍ ከፈለጋችሁ በድጋሜ ቴክስት የሚለውን አንድ ክሊክ በማድረግ በቀጥታ የምትፈልጉትን ጽሁፍ ትጽፋላችሁ። ጽሁፉን ክሊክ እንዳደረጋችሁት ጽሁፉ ላይ አንድ ፕረስ እንዳደረጋችሁት የተለያዩ ፎንት ሳይዝ አለ፣ ከለር አለ እንዲሁም ልዩ ልዩ አኒሜሽን ስታይሎች አሉ። የጽሁፍ አኒሜሽን ስታይል አለ፣ የጽሁፍ ከለር አለ፣ እንዲሁም ደግሞ ፎንት ሳይዝ አለ። እዚህ ላይ ትመርጡና ታስተካክላላችሁ ማለት ነው። ስቲከር አለ። እያንዳንዱ እንደ አስፈላጊነቱ እጅግ በጣም ሳቢና ማራኪ በሆነ መንገድ እያስተካከላችሁ ቪዲዮችሁ እጅግ ብዙ ተመልካች እንዲኖረው በምትፈልጉት ከለርና በምትፈልጉት ዲዛይን መጻፍና ማስቀመጥ ወይም ደግሞ ኢዲት ማድረግ ትችላላችሁ ማለት ነው። ክቡራን የቻናላችን ቤተሰቦች በዛሮ ቪዲዮ እጅግ በጣም ቤዚክና መሰረታዊ የሆኑ ነገሮችን እያንዳንዱን አይተናል ማለት ነው። ከበስተ መጨረሻ የምናየው እንዴት ነው ኤክስፐርት የምናደርገው ወይም ደግሞ የሰራነውን ቪዲዮ ወደ ጋላሪያችን ምንጭ ነው የሚለውን እናያለን። ከዛም በፊት ግን ቀስቱ የሚያመለክተንን ኦሪጂናል የሚለውን ክሊክ እናደርጋለን። የሰራነው ቪዲዮ የቲክታክ ነው፣ የኢንስታግራም ነው፣ የዩቱዩብ ነው፣ የቴሌግራም ነው የሚለውን ክሮስ ቼክ ማድረግ ይኖርብናል። የዩቲዩብ ስለሆነ 16 በ9 የሚለውን አስፔክት ሬሾ ክሊክ አደርጋለሁ። ይህንን ክሊክ እንዳደረኩኝ በቀጥታ አቀስቱ ወይም ደግሞ አቅጣጫ የሚያመለክተንን ይህን የዳውንሎድ ምልክት አንዴ ክሊክ እንዳደረኩኝ በዚህ መንገድ ያመጣልኛል። ሶ ምን ማድረግ ይኖርብኛል? ኤክስፐርት የሚለውን አንዴ ክሊክ አደርጋለሁ። ኤክስፐርት የሚለውን ክሊክ እንዳደረኩኝ ከተወሰነ ደቂቃ በኋላ የሰራሁትን ቪዲዮ ኤክስፐርት ያደርግልኝና ወደ ጋላሪ ያስቀምጥልኛል ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች የዚህ አፕሊኬሽን ስም ቪኤን ይባላል ማለት ነው። እንግዲህ ቪኤን ቪዲዮ ኤዲቲንግ ብላችሁ ፕላይ ስቶር ላይ ወይም ደግሞ አፕ ስቶር ላይ ሰርች ባሩ ላይ በመጻፍ ቀጥታ ሰርች ብታደርጉ በቀጥታ ያመጣላችኋል ማለት ነው። ስለዚህ ይህንን አፕሊኬሽን በቀላሉ በዚህ መንገድ ቪዲዮዎችን ኢዲት በማድረግ ለምትፈልጉት ስራ ማዋልና መጠቀም ትችላላችሁ። ክቡራን የቻናላችን ቤተሰቦች የዛሬውን ቪዲዮ በዚህ የምናጠናቅቅ ሲሆን፣ በዚህ ቻናል ላይ አዳዲስና የቴክኖሎጂ መረጃዎች በየጊዜው የምናቀርብ ሲሆን አዳዲስና የቴክኖሎጂ መረጃዎች አስተማሪ ነገሮች እንዲደርሷቸው ከፈለጋችሁ ለቻናላችን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብን፣ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። በሌላ ርዕሰ ጉዳይ በሌላ ጊዜ እስከምንገናኝ መልካም ጊዜ፣ ሰላም ሆኑልን። ባይ ባይ።